ለሰት አምሳለት አለው ነው ዋን ኦፍ ዘቱ። ምንድነው? መጠየቅ አትችልም ማለት ነው። የምንወደው ወንድማችን ወት ዝ ም ሰይፉ ፋንታሁን ላይ አልቀርብም አለ፣ አልቀርብም አለ። ይመቸ፣ እንዲ ሌላ ቦታ። ይሄ እኮ ነው የኛ ችግር፣ ያበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ላጋ ከቀረበ ጸብ ትፈጥራላችሁ አበሻ እንደዚህ ነው እኔ መብት የላትም እንዴ አቅርባ ጠይቃ ተወያይተው መሄድ አለባት እኔም መሰገጥ እፈልጋለሁ ብሎ ያሳመናት ነገር ግን አስቆኛል ከዚህ የተሻለች ስትመስይኝ ነበር አመለሰት ሙጬ መሰገጥ ማለት ምን ማለት ነው ብለሽ መጠየቀሽ ራሱ ሰገጥ የሚለው አባባል ምንድን ነው ይህን መጠየቀሽ ራሱ ያስቃል ምን የከተማ ልጅ አደለሽ እንዴ ሰገጤነትን አታረፊው አዶናይ መቶ ሰገጤነትን ያስተምርሽ። ሰገጤነትን አዶና ያስተምርሽ። ወይኔ ሄዶ ተበላ። ወይኔ በላቸው፣ ወይኔ በላቸው። በጣም ያስቀኝ ሱ ነው አዶና ሰገጤነትን ያስተምርሽ። አዶናይ ምን እንደሚሰራ ልንገራቸው። እኔ ወጣት ነው ያገባኝም ይሄ ሴጋ በአራተኛ ክፍል ላይ መጥተው ምናምን ውዳቂ ነው ዲያስፖራውን ስልሳ ምናምን ሺ ዳላር ዘርፎ ፋራ ናቸው ያለ ነው ቶ እሱ ይሸከሙ። ግን ትልቁን ሚስጥር ልንገራቸው፣ እዩ ጭፋ ጋር የተገናኘው ፔንቴ ለመሆን አይደለም። እዩ ጭፋ፣ እንደዚህ የመሳሰሉት የጎሉ ሰዎች የህዋት ክንፎች ናቸው። በየብሔር ብሔረሰቡ ያስቀመጧቸው የእባብ እንቁላሎች ናቸው። አሁን ብዙ ሰው ነው የሚከተለው እዩ ጭፋን። ህወሓቶች መጥተው የአብይን ፒላሮች፣ የመንግስት ፒላሮች ሲመቱት ይናዳል። ምን ብሎ ይናዳል? እና አዶና ያዘጋጁት ወጣት ገንዘብ እየሰጠ አሁን እኮ እሱ አብሮ እየበላ እየጠጣ እንዲህ ብሎ እግዚአብሔር አውቆ ነው። እግዚአብሔር ነው ያውቀው። እየተቀረጸ ነው፣ እየተቀረጸ ነው። አላየውም። እንደ የትግራይ እናት እንትናት ወድም እያለክ እንደዚህ ሲል ለምን ይመስላል? ፖለቲካ ያኮ ፖለቲካ ነው። እኛ እንድንተኛ የትግራይ ሰዎች አይፈልጉም። ለካ እንድንል ነው ዛትና ትሩ እሱ የሄደው ከካናዳ ይሄን ስራ ለመስራት ጅሉ። አማራ ኦሮሞ፣ ኦሮሞ ከአማራ ደግሞ የባሰ ነው ደግሞ ኦሮሞ። አሁን ይህ ልጅ አያስሩትም፣ ይህ ልጅ አያባሩትም። በተናገረው ነገር እኮ ማሰር ይቻል ክስ መስርቶ አቃቢ የሰው ዲያስፖራ ገንዘብ ውስጥ ያሉ መክተት ይቻል አንድ አውሮፕላን የረበሸውን እያስገብታችሁ ትን ይሄ ዋናው፣ ከዚያ የባሰ ነው። ይሄ ግን በደንብ ሴሉን እያዘጋጀ ነው። በቲክቶክ አዋርድ ስም እየዘነጠ እሱ ግን እስከ ደቡብ ድረስ ተመልከቱ። ወጣቱ እያንዳንዱን ዋን ባይ ዋን በየቀበሌው ጥሩ እንደኔ አሁን ተናጋሪ የሚባለውን ይዘዋል፣ ቁርጥ ጋብዘዋል። የሆነ ነገር ሲነሳ ትቀሰቅሳለህ ይለዋል። ያኔ መቋሚያ የለውም። የአብይን መንግስት ፒላሩን አዲስ አበባ ላይ ሲያነቃንቁት ህዝቡ ቦታ አዲስ አበባ ብድግ ሲል የኢትዮጵያ ህዝብ ብድግ ይላል። ለምን እንደና አዶናይ ያለው እየሰራ ነው። ብዙ አሉም አታውቋቸው። አዶናይን ስለምናየው አዶናይ ከአቋሙ ውጭ ምንም ኳሊቲ የለውም እያለ ነው የሆነ አድምጠ ነው ማይሆን ነገር ባይደረግ ጥሩ ነው። ልጁ የካናዳ ህይወቱን እናውቀዋለን፣ ማንም ያውቀዋል። ካናዳ ላይ ያለ የሆነ ነገሮች ሴቶችን ቆንጅዬ እንደዚህ ምናምን ምናምን ይላል። ከዛ የተረፈ ምንም ነገር ስፖርት ላይ ጎበዝ ነው፣ ስ ግድ ጥሩ ቁመና አለ ስፖርት ይሰራል፣ ጎበዝ ልጅ ነው። ከዛ በተረፈ ምንም ኳሊቲ የለው። እውነቱን ነው የምነግረሽ እና ሰገጤነት እንደ ጥሩ ነገር ታይቶ ኤክስፕላኔሽን ሲመጣ በጣም አስቆኛል። እኛ ሰገጤ ሰገጤ ነው፣ ኤክስፕላኔሽን ፋርነት ነው፣ ፋርነት ነው አለቀ። አይኔ የወጣ ፋራነት ነው። ማንም ሰው ካልቸር አለው ባህል አለ። ኢትዮጵያውያን ባህል አለን፣ የራሳችንን የቻል ነው። አዲስ ነገር እሱ ይዞ ሊመጣ የሚችለው ምንም ነገር የለም። እና መጠየቅሽ ጥሩ ነው፣ ግን ሰግጥ ገግም ማለቱን ኤክስፕሌን ሲያደርግ፣ ድሮስ እሱ በጥሩ እንጂ ኤክስፕሌን የሚያደርግልሽ በመጥፎ ነው እንዴ ሞጣ? ይህንን ሞጣ ለዮኒ ምን ምላሽ ሰጠህ? ተከታትለን ነው እንመለስ። ባለፈው አንተ ውዳቄ ወጥተህ ዱባይ ላይ ስትልከሰከስ ነበር። ወደካል እኔ ማንም ጋር አልወደኩም? ማንም ጋር አምጣ ቪዲዮ ስትባሉ አታመጡ፣ ማምጣት አትችሉማ። ሴት አፕ አድርጋችሁ ብዙ ነገር ሞክራችሁ ነበር። እኔ አደገኛ ሰው ስለሆንኩ ምንም ልታመጡ አልቻለም። የሆነ ጓያው ግን ፓብሊክ ሊኔ ምንድነው ያለባለፈውን ባለፈውን ቅርብ ቀን ዱባይ ሲዘይ ሲንዘላዘል ነበር ተመልከት። አፉን ከፍቶ ኤአይን የሰራው የኔ አፍ እንደዚያ ያለው። ብተኛስ መብቴኮን አምኛችሁ አማራዎች የተኛው ባይዘው ው መኪና ነው። ሰው ሲተኛ አፉን ሊከፍት ይችላል። ጠላቶች ግን እንደ አጋሜ እንደ ትግሬዎች ምንድን ነው የምትባሉ ሀዋቶች ሻቢያዎች ኦነጋውያን ብልጽግና ግን ይሄው ሞጣ አፉን ይኸው ብተኛስ ላልተኛ ነበር እንዴ ሰው ነኝ እኮ እንዳለ ጥላቻችሁ ሞጣ እንዲሆነ አፉን ከፈተ እሺ አፉን ከፈተ ምን አረኩ ሌላስ አምጣ ቀጥላ ምን አደረግኩ አፌን ከፍቼ ምን አረኩ አማራው ግን አዝናለሁ በመርዝ ልናጠፋው እየተከታተልን ነው ብሎ ሲነግራችሁ አጨብጭባችኋል። አማራዎች አንደኛው እንደሱ አይነት ግን ወራዳ በዚች ምድር ላይ አላየውም። ገና አንላቀቅም። አንተ አማራን አንተ እኮ ልብሬን አትኖርም። ሰው ገና ሳፖርት ስላደረገ ሌላ ሰው ሂደ እኮ የምትሰድብ ተገዝተህ በስ በገንዘብ እኮ የምትሰድብ ሰው ተገዝተህ የምትናገር በራስህ ቁናህ አታውቅም። እንዳንተ ያለው ረቢህ ሶሻል ሚዲያው ሞልቶታል። አሁን አንተን የሚከተሉ ሰዎች ይገርመኛል። ቀጥል። ዛርፌ ነው የሞጣ እንደት ነህ? ቀጥል። ሰላም ነው እግዚአብሔር ይመስገን። አለን እንደነሱ ሁሉ ሰላም፣ ሁሉም ሰላም ነው። ሀሳብ አለ። ቀጥል። ሀሳብ አለኝ ከወለጋ ነው። ኦኬ፣ ቀጥል። ረጉዱዱ ታውቃለህ? አዎ ወግዱ ሻምቦ አካባቢ ቀጥል። መረጃ እኛ ጋ ሁሉም ሰላም ነው። አዎ ሰላም ነው። አዎ ሁሉም ሰላም ነው። አሁን በጣም ጥሩ። ሰላም ከሆነ ለምን ትገባለህ? አውርጃ አለሁ። እንዲህ አይነት ወሬኛ ሰውን ያስጠላኛል። ሰላም ነው ይለኛል። ኢትዮጵያ ውስጥ ደግሞ ምን ሰላም ነው ያለው እና ሰላም ለመሆኑ ለመንገር ነው የሚገባው። በመቀጠልም በጣም ዘና ያደረገኝን ሞጣ ስለ ጴንጤዎች የተናገረው ሊጋብዛችሁ። ኦርቶዶክሱኛ ልሙትን። ትክክል መዝሙር እኳ ራሱ ቅላጼው ዜማው ልዩ እኮ ነው። እጣኑ ጴንጤ ውስጥ ብመጣው ምን አይነት እጣን ነው የሚሸተኝን? ምን አውቃለሁ፣ ዶድራንት ነው የሚሸተኝ። የሴት መቀመጫ አጠር ያለች ቀሚስ ነው። አስቸጋሪ ነገር ነው። ሰውነት እፈተናለ መሳሪያ ሊቆም ቢችል አስቸጋሪ ጴንጤ እኔ አልገባም። ተጨራበት ይባላል እኮ ሴት ነው ተሳሳሚ እናቸው የታ መንፈስ ፓስተሩ እኮ። እናንተ ሰዎች ወደ ቻናላችን ቤተሰቦች፣ ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ተሰኩኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ያሰንብተን።